ከትናንት ወዲያ ልክ እንደሚታሰሩ ሲያውቁ እንዲህ አሉ። እጣ ፈንታዬ ይህ ከሆነ ይሁና እቀበለዋለሁ። ፕሬዚዳንት እያለ በአንድ ወቅት ፊሊፒንስ በደረሰባት የተፈጥሮ አደጋ ተጎጂ ለሆኑ ሰዎች የተላከውን እርዳታ የሚሰርቁ ባለስልጣናት እንዳሉ ወሬ ከሰሙ በኋላ ባስተላለፉት መልእክት ይህን ለተጎዱ ወገኖች የተላከ እርዳታ ለራሱ ያደረገ አንድ ኃላፊ ካገኘው በሄሊኮፕተር ወስጄ ከአየር ላይ ገፍትሬ እንደምጥለው እወቁ። እንዲህ ሲሉ በአንድ ወቅትም ተደምጠው ነበር። ሰውየው እንዲህ ነው አይደለም፣ ፕሬዝዳንት ሆኖ ገና ያኔ የዳቫኮ ከንቲባ እያለ ከልክ ባለፈ ጭካኔው ዘ ፐኒሸር የሚል ቅጽል ስም ወጥቶለትም ነበር። ከንቲባ በነበረበት ጊዜ ምሽት ላይ ትልቁን ሄርሊ ዴቪድሰን ሞተርሳይክሉን አስነስቶ የሚያስተዳድራትን ዳቫው ከተማን ይጎበኛል፣ እና በዚህም ወቅት ህገ ወጥ ድርጊቶችን ካየ በቀጥታ ጣልቃ በመግባት እርምጃ ይወስድም ነበር። ይህ ሰው ሙስናንና እጽ አስተላላፊዎችን ለመቆጣጠር ብቸኛው መፍትሄ የሞት ቅጣት ነው ብሎ ያምናል። ማመን ብቻ አይደለም፣ ዳቫው ዴዝ ስኳድ ከሚባል በህቡ ከተደራጀ ገዳይ ቡድን ጋር ባለው የሚስጥር ግንኙነት በከንቲባነት በሚያስተዳድራት ዳቫው ከተማ ውስጥ በስልጣን የሚባልግ ሙሰኛ ወይም አደገኛ እጽ አስተላላፊዎችን ሲያገኝ በዚህ ገዳይ ቡድን ላይ እርምጃ እንዲወሰድባቸው ያዝና ያስፈጽምም ነበር። በተለይ ከተማዋን ከእጽ አስተላላፊዎች ለማጽዳት መፍትሔ ነው ብሎ ባመነበት እርምጃ ምክንያት የሰብአዊ መብት ድርጅቶች ያነሱትን ወቀሳ አስመልክቶ እኔ ለሀገር የሚበጀውን የማውቅ ሰው ነኝ እናም ይህ የሰብአዊ መብት ድንጋጌ ምናምን የሚባሉትን ነገሮች እርሷቸው ነበር ያለው። ትርፍ ጊዜውን የነ ሮበርት ሉድለም እና የሲድኒ ሼልደንን ስለላነክ መጽሐፎች የሚያነበው ይህ የቀድሞ የእግ ሰው ለ20 ዓመታት በከንቲባነት ካገለገለ በኋላ በ70 ዓመቱ ፊሊፒንስን ለመምራት ተመረጠ። ስልጣን ከያዘ ከጥቂት ጊዜ በኋላም ለሀገሩ ሕዝብ በቀጥታ ባደረገው ንግግር ላይ እናንተ የሐሺሽ አስተላላፊዎች እንዲሁም ሙሰኞች ይህን ሀገር ለቃችሁ ብትሄዱ ይሻላል፣ አለበለዚያ በልጄ በፓውሎ ስም ምላለሁ እገላችኋለሁ። ለነገሩ እንደዚህ አይነት ድርጊት ውስጥ ገብቶ ካገኘሁት ልጄ ፓውሎንም እንደምገድለው በዚህ አጋጣሚ ላሳውቅ እወዳለሁ፣ በማለት ከተናገረ በኋላ ሌቦች እጆቻቸውን ካልሰበሰቡ እስከ አስር ሺህ የሚደርሱ ሙሰኞችና ወንጀለኞችን ለመግደል እቅድ እንዳወጣም ተናግሮ ነበር። በእርግጥ ዛቻው በዛቻ ብቻ አልቀረም። በዚህ በተለይ በዕፅ አዘዋዋሪዎች ላይ በተወሰደው እርምጃ በአንድ ቀን 36 ሰዎችን በሞት እንዲቀጡ የፈረደ ሲሆን ከንቲባ እያለ ጀምሮ በእሱ ትዕዛዝ የሞቱ ሰዎች ቁጥር 6 ሺ፣ እንዲሁም ከ6 ሺ በላይ ሲሆኑ የሰባዊ መብት ድርጅቶች ደግሞ ይህን ቁጥር ከ20 ሺ በላይ እንደሆነ ይናገራሉ። በስልጣን ዘመኑ በዚህ መሰል ወንጀሎች ምክንያት ሲከሰስ የነበረው የ79 ዓመቱ የቀድሞ የፊሊፒንስ ፕሬዝዳንት ሮድሪጎ ዱቴርቴ ከአመታት በፊት በዓለም አቀፍ የወንጀለኞች ፍርድ ቤት አይሲሲ በወጣበት የእስር ማዘዣ ከትናንት ወዲያ ከሆንግ ኮንግ ወደ ሀገራቸው ሲመለሱ በማኒላ አውሮፕላን ማረፊያ ተይዘው ወደ አይሲሲ ችሎት ላይ ሊዳኙም ተሄደዋል። እና ግን የመያዛቸው ነገር ቁርጥ መሆኑን ሲያውቁ እንዲህም አሉ። እጣ ፈንታይ መጨረሻ ይህ ከሆነ ይሁና እቀበለዋለው። ትክክል ብለዋል። ዱቴርቴ ለአመታት ለሰሩት ወንጀል አንድ ቀን እንደዚህ እንደሚጠየቁ እጣ ፈንታቸውም ተመሳሳይ እንደሚሆን ማሰብም ነበረባቸው። ለዛሬ ሚዲያን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሆኑን።